ልጅ እንድትኝ ብልክሽ ሰራተኛ ሆነሽ ኪችን ለኪችን ትርመጣመጫለሽ። ኧረ አክስቴ ቀስ፣ እንዳይሰሙሽ። እንደ አንቺ ሀብቷን ወርሰሽ ብዬ ብልክሽ ኪችኗ ወርሳሽ ቁጭ አልሽልም። እቺ ሰላም እኮናት አክስቴ ስራ ላግዛት ብዬ በመጣ ለእኔ ትታልኝ ሄደች። እንደ አንቺ መንጉድ ነሽ? ቆይ ብሎ ነሽ ነው እንደዚህ መፋሪ፣ እንዴት አልፈራም። አክስቴ ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር ለእሷ አታስቢ፣ በቅርቡ ከስር ነቅለን ነው። ምን ጥላት ወይ ጉድ እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። አንቺ ደግሞ ፍርሃትሽ አይጣል ነው። አናንተ ያት ሰላም ራሱ አንድስነት ካገኘችብኝ በቁሜ ነው ቆዳዬን የምትገፋው። እሷንተ ያት እባክሽን፣ ቦታም አትስጫት። ለራሷ ቆሞ ቀረናት ሳታገባ ገባ እድሜዋ አልፏል። ለዚህ ነው አመል ይነሳት። አንቺ ግን ቅድም ምርመራ ቆንጆ ነው ስትያት ሰማው ልበል። አዎ፣ ምን ነው እኔ ግን ይህ ምርመራ ምንም እየተመቸኝ አይደለም። ቆይ አንቺ ይሄን ያህል ምን እንዳይፈጠር ነው የፈራሽው? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? እሱ አያሳስብሽ። ለእኔ ታይልኝ አክስቴ፣ እንደዚህ የምትኩራሪበትን ነገር ነገርኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሱ አያስጨንቅሽም። ጊዜው ሲደርስ ይነገርሻል። እንዴት አያስጨንቀኝም? አክስቴ፣ እናት እንደሆነ ነገር አለሙን ትተዋለች። እህትን እኮ ላግዛት ብዬ ነው። ሀና እኮ ስመጣ መስራት ትችል ነበር። ዝምብላችሁ ነው የተጨነቃችሁት። ምን ነው ራብ እንዴ? እንደዚያ ነገር ያው እየደረሰ ነው። ጠራሃለሁ ነበርኩ። አንቺ ፍርሃትሽን በልክ አድርጊው። ይልቅ እንደዚህ እየተደናበሽ እቅዴን ታበላሸዋለሽ። ስሚ፣ እምትባይውን ነገር በስነ ስርዓት እያደረግሽ ገንዘብ መሰብሰብ ነው። አለበለዚያ ደግሞ ከቤት ወደ ቤት እየተዘዋወርሽ እንደዚህ ወጥ ስትቀቂ ነው ህይወትሽ የምገፊው። ሰራት ሽኛል። ሰምተሽኛል ወይ ግና አክስቴ፣ ምን ይዛ ነው እንደዚህ የተረጋጋችሁ? አደራ ብቻ እንዳታስገድለኝ። አዎ ተከታታይ ድራማ በክፍል 43 እንግዲህ ከች ብለዋል። ክፍል 43 እንግዲህ ወይዘሮ ባዩሽ እንግዲህ ወደነ ሜላት ቤት በሄደችበት ሰዓት እንግዲህ ስትሄድ እርግብ ኩሽና እየተመጠመጠች አግኝታታለች። እኔ ልጅ ሁኝ ብዬ አምጥቼሻለሁ እንጂ ኩሽናን ማን ውረሽ አለሽ? እንዴት እዚህ ውስጥ ትገኛለሽ? በማለት እንግዲህ ስትቆጣት ነበር። በነገራችን ላይ እንግዲህ ክፍል አርባ ሶስት ፓርትን ማለት ነው በፔጃቸው እንግዲህ ኖላዊ በሚለው ፔጃቸው ማለት ነው ገብትን እንግዲህ ስናየው ምንም ነገር የለም፣ አልተለቀቀም በየት እንደተለቀቀ እና በየት እንደመጣ ምንም የማውቀው ነገር የለም። ግን ደግሞ የሆነ እኔ እንጃ እነሱን ፈልገው ለቀውት ይሁን ወይንስ ደግሞ አምልጧቸው ይሁን አይ ነው ብቻ እርግጠኛ አይደለውም። ግን ቲክቶክ ላይ ነው ያገኘሁት እና ሙሉውን የት እንደተለቀቀ እና የት እንዳለ ብፈልግም እኔ አጥቻለሁ ማለት ነው። ውድ እንግዲህ ቤተሰቦች በሰዓታቸው ጊዜ እንግዲህ በተለመደው ሰዓት እንግዲህ እኛም እንጠብቃለን እና አሁን ላይ ወይዘሮ ባዩሽ እጅግ በጣም እንግዲህ እርግብ በጣም ጎበዝ እንድትሆን እና እንዲሁም ደግሞ መቀጠል እንዳለባት ነው እያስጠነቀቀቻት ያለችው። ከዛ ከድህነትሽ አምጥቼ አሁን እዚህ ልጅ ሁነሽ ነገሮችን እንድትይ ነው እንጂ የምፈልገው እንደዚህ ባጭሩ ተስፋ እንድትቆርጭ አልፈልግም፣ በማለት እንግዲህ ስነግራት ነበር። ምናሴም እንደው መቶ ነበር ምንድን ነው የምትፈልገው ምን ልስራ አለ በማለት እርግብም ስትመልስ ነበረ ማለት ነው እና ባዩሽ በጣም ተነስታለች፣ እንዲሁም ደግሞ ሀናን እዚህ ቤት ምን ጥቅ አድርጋ ለማስወጣት ነው እቅዷ። ይህ እቅዷ ይሳካላታል ወይንስ ደግሞ አይሳካላትም የሚለውን እንግዲህ ሁላችንም አብረን የምናየው ይሆናል። በእርግጠኝነት ያው ሀናን እንድትወጣ ታደርጋለች፣ እንዲሁም ደግሞ የደም ምርመራውም እንዲቀያየርም ታደርገዋለች ማለት ነው ያው ብር በመክፈልና እንግዲህ አንዳንድ ለብር እንትን የሚሏላ አይደል እውነትን የሚሸጡ ስላሉ ምናልባት እነሱን ልትጠቀም ትችላለች ብዬ አስባለውኝ። እንዲሁም ኖላዊ አሁን ላይ ታመዋል ማለት ነው ምክንያቱም ስለልጃቸው ልጃቸው ስለ ሀና እጅግ በጣም እያሰቡ ይገኛሉ ተጨናንቀውም ስለነበረ ሕመማቸው እንትን ትን ብሏል። ስለዚህ ሀናም ጭንቀት ላይ ነው ያለችው፣ እንዲሁም አሲር ተጨናንቋል ማለት ነው እና ውድ የቻናሌ ቤተሰቦቼ እንግዲህ ሁላችንም በሰዓታቸው እንጠብቃለን እንደሚለቀቅ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። ግን ደግሞ ያው ሸራ አድርጉኝ ሆነን ለመናገር ማለት ነው። እኔ ሌላ ፔጅ ላይ የተለቀቀ ከሆነ ሸር አድርጉኝ። እኔማ ያለው ማለት ነው። እና እኔ ያየሁትንም ያው ሸር ብያችኋለሁ። እንግዲህ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ወይም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።